ማሊያም እኔ አላባ ጆርጅስ በአንቺ የምተማመነው የምትተማመነው በውቅያኖስና በጠፈር መካከል ካለው አልማስ ድንጋይ ከተጠጋ ሰው በላይ የአንቺን መጠያነት መካበታለሁ። ለምን ከአንቺ የተወለደው ለዳንኤል አናብስት ስታሰገደ፣ ለሰለስቱ ደቂቅ እሳት ያጠፋ፣ ለእስራኤል በይል የከፈለ፣ ለዳዊት ጠላት ያጠፋ ነውና ምን ፈሯለ። አሁን እንዲያስፈለኝ የአናብስቱ ጌታ እሳት ናድፈላ፣ የእሳቱ ጌታ በይል ናድፈላ፣ የበይሉ ጌታ ከአንቺ ማየጨን ተገኝቶል ምን አይቸ ለነግጣሉ ብሎ ይናገራል። ከማርያም የበለጠ መማጸኛ የለም። ስለዚህ

እንኳን የአርባ አመት የሰላሳ 30 አመት ይሁንና የዘላለም ማዘን ይችላልናል ደስታን ስለወለደችልን፣ እንኳን ሌላ ምንም አይደለም። ቃል ይወድ ያሰማለህ። መሬታችን ታሳድግሽ። መድኃኒዓለም ኢየሱስ ክርስቶስ የእናቶቻችን በረከት ያሳድርልሽ። ፍቅሯን እንደምንጭ አፍስስልሽ። እግዚአብሔር ካንቺ ጋር ይሁን። እደግልኝ

እመቤታችን ታሳድግሽ መድኃኔዓለም ኢየሱስ ክርስቶስ የእናቶቻችን በረከት ያሳድርልሽ፣ ፍቅሯን እንደ ምንጭ ያፍስስልሽ፣ እግዚአብሔር ከአንቺ ጋር ይሆን። እደይልኝ ጨምሪ፣ ካለ ጨምር። ማርያም መግደላዊት ከክርስቶስ መቃብር ቀደም ብላ መጣች። ስመጣ ድንጋዩ ተንከባሎ አገኘችው። በመቃብሩም ዙሪያ ተቀምጣ አለቀሰች። ስታለው ጌታችን ኢየሱስ ክርስቶስ መጥቶ አንቺ ሴት ምን ያስለቅስሻል አላት። ጌታዬን ኢየሱስ ክርስቶስን ወዴት እንደወሰዱት ካወቅ አሳየኝ፣ ከወሰዱበት ይጀሽ ትልቅባዋ አለች። የዚያን ጊዜ ማርያም ብሎ በስሟ ጠራት። የዚያን ጊዜ አወቀችውና ረቡኒ መምህር ሆይ ብላ ሂዳ ልዳስሰው ስትል ታይ እንዳትነኪኝ፣ ገና ወደ አባቴ ወደ አባታችሁ ገና ወደ አምላኬ ወደ አምላካችሁ አላለኩምና ሂደሽ ለሐዋርያቱ ትንሳኤን ንገልልኛለ። ግን መጀመሪያ ግን ማርያም መቅደላ ይሳቱን ትንሳኤውን ያየችው እመቤታችን ናት። ቅዱስ ያለበት ማርያም እንዲህ ብሎ አስቀምጧል።

አብሊ ክርስቶስ ከሙታን ተለይቶ ተነስቷልና። ክርስቶስ ለመጀመሪያ ጊዜ ሲወለድ ያያት እናቱን ነው። ለመጨረሻም ጊዜ በመስቀል ላይ ያያት እናቱን ነው። ከሙታንም ተለይቶ ሲነሳ ያያት እናቱን ነው። ስለዚህ እናቱ እስከ ዓለም ፍጻሜ ድረስ ያሉ ማረፊያ ውና ትኖራለች። አርብ ዮሴፍና ኒቆድሞስ መጥተው ሽቱ በተለበለበበት በንጹህ ጫ ገንዞ ቀብረውታል። ከቀበሩት በኋላ አይሁድ እንዳይነሳ ብሎ ለሃምሳ ለስልሳ የሚነሳ ሰው ድንገት ገጥሞት ይዷል። በዛ ላይ ከሮም ወታደሮች ሀያሉን እንቅልፍ የማይተኙን ከመቃብሩ ስር ጠባቂ አድርገው አቁሞበታል። በዛ ላይ

ኤልያስ ኤልያስ ተነስና ብላ አሉ። ሁለተኛ በላ ኤልያስ ኤልያስ ተነስና ብላ ሶስተኛ በላ ተንስ ወብላ አስመ ሉቅ ፍኖት ቀ የምትሄድበት ሀገር ሉቅ ስለሆነ ሉቅ ሀገር የሚሄድሱን በደንብ ይበላልና፣ ጨምለ ብላ አሉ። በላ ወባይለ ውእቱ እክል ሆነ ኤልያስ ዋልባ ማልተ ዋልባ ሌልተ ኤልያስ አንድ ቀን በበለ አልባ ቀን ጾመ ይላል። ስለዚህ አልባ ቀን ከጾመ በኋላ ባልበኝው ቀን ማንን ኤልያስን እግዚአብሔር በእሳት ሰለገለ ነጠቁ ነጠቀና ወደ ተሰረ ወደ ብሔረ ሕያዋን ሄደ ማለት ነው። ስለዚህ ኤልያስ እስከ ዛሬ ድረስ ሞትን ሳይቀምሳለ ማለት ሞትን ሳይቀምሳለ ላቁቶላም ብሔረ ሕያዋን ነው ይሄድ የሚገርም ነው። በነገራችን ላይ ባለፈው ደብዳቤ ዛመታ ነበር ታውቃላችሁ። ከናኩቶ ለአብ ገዳም በጣም ተቸግረን ያለን አሁን በየጊዜው እየተናገ እድሜ ለሐረግ ሐረግ ከመጣች በኋላ እስካሁን ድረስ ኢትዮጵያውያን ተረባርበ ወደ 43 ሚሊዮን ብር አካባቢ ገዳሙ ገቢ ሆኗል። እና ትልቅ በረከት አግኝተናል። በኋላ ላይ በጣም ብዙ አስደሳች ዜናዎች